በጀልባው ውሽንፍር ማበሉ ጉዞዬን አስትቶ መንገዴን ሊያስተወኝ፣ ተስፋ አስቆርጦ ዝክን ሊያደርገኝ፣ እንቅፋት ሲገጥመኝ ጉዞዬን አስትቶ ከመንገድ ሊያስቀረኝ፣ ማን የሚያግዘኝ እያልኩኝ በማሰብ ሀሳብ ሲያስተክዘኝ፣ እኔ ያለውኝ ብሎ ፍቅር ደረሰልኝ እንደ ወንዝ ሞልቶ ችግር ሲከበኝ፣ ፍቅር በጀልባው ይዞ አሻገረኝ። ማየት ነው እንጂ ዋና ዓላማንን በመሃል የሚያስቀር መቼ ይጠፋል። በጉዞህ ላይ መቸገር ቢኖርም ሁሉንም ከታገስክ ማለፍህ አይቀርም። እያለፍክ ስትሄድ መሰላክሉን ማግኘትህ አይቀርም የምትፈልገውን ፍቅር ሲያቻግርህ፣ ከተቸገርክበት በፍቅር ካሰው ያለፈውን ሕይወት ፍቅር በጀልባው ሲያሻግርህ፣ መንገድህ ተቃንቶ ሲደርስ የልብህ ምን ይሠራል? እስኪ ምን ይሠራል? እውቀት ኖሮት በተግባር ካልሠራ ምን ይሠራል? ገንዘብ ኖሮት ቁም ነገር ካልሠራ ምን ይሠራል? ዘር ተዘርቶ ፍሬ ካላፈራ ምን ይሠራል? ሰው በሥራው ውጤት ካልኮራ እስኪ ምን ይሠራል? የማይጨበጥ ነገር ዝም ብሎ ቢወራ መንገድ ተዘርግቶ ካልተጓዝንበት ምን ይሠራል? ሁሉም ነገር ኖሮ ፍቅርን ካጡት ምን ይሰራል። ሞልቶ ተትረፍርፎ ካልተጠቀሙበት እስኪ ምን ይሰራል። የማይበሉት ነገር ዝም ብለው ቢያዩት ባለን ተጠቅመን ስንሰራበት ያን ያስደስታል። ፍሬውን ሲበሉት እስኪ ምን ይሰራል ከሌለው ውጤት ምንም በህብረት ሰላምታና አድርግ ጠበቅ፣ ሰውን ጠይቅ፣ ያለበትን እወቅ። ከጓደኛ ከወዳጅህ አትራቅ፣ ዘመድ ጎረቤትህን ጠይቅ። እንደ ባህል እንደ ወግህ፣ እንደ ትስስር እንደ እምነትህ፣ ይጠቅማል ህብረት መፍጠርህ። በቸልተኝነት ዝም ብሎ መኖር ኋላ ያመጣል ችግር። ከሰው ተዋወቅ፣ ተዋደድ፣ ማኅበራዊ ኑሮን ልመድ፣ አጠገብህ ያለውን እንድታወቅ በሁሉም ነገር ተጠያየቅህ፣ ህብረት ይኑርህ፣ ሰላም ታብዛ ወዳጅ ዘመድህ እንዲበዛ። መተባበር መሳተፍ ያስፈልጋል፣ ህብረት ፍቅርን ይጨምራል። ማህበራዊ ኑሮህ እንዲጠነክር በህብረት ፍጠር ሰላም ፍቅር።